ፊልሙን ከመጀመራቸው በፊት ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረጋቸውን እንዳትረሱ። ወደ ቪዲዮው። ፊልሙ ሲጀመር በ1942 ጀርመንን እያሳየን ይጀምራል። የፊልሙ ዋና ገፀባህሪ የነበረው ፍሪድሪክ ፋይመር በአንድ ካምፓኒ ውስጥ በጉልበት ስራ ተቀጥሮ እየሰራ ከነበረው አባቱ ነበር የተወለደው። ከሃይስኩልም የተመረቀ ሲሆን ከዚህ በላይ መማር ይፈልግ ነበረ። ቢሆንም በቤተሰባቸው ውስጥ የነበረው የገንዘብ ችግር ግን ያንን እንዳያደጋግዶታል። የፍሪድሪክ አባትም ፍሪድሪክ ጥሩ የካምፓኒ ሰራተኛ ሆኖ ከሱ በላይ ገንዘብን ማግኘት እንደሚችልም ነበር የሚያምነው። ቢሆንም ፍሪድሪክ ግን ትናንሽ ስራዎችን ከመስራት ይልቅ ቦክስ ያስደስተው ነበረ። በአካባቢያቸው በሚገኝ የቦክስ ማሰልጠኛ ውስጥ የሚሰልጥን ሲሆን በዛም ላይ ጥሩ ችሎታን ያዳበረ ይመስላል። አንድ ቀን ጧት ላይ የናዚ የስልጠና ትምህርት ቤት ውስጥ ቦክስ የሚያሰለጠናቸው የነበረው ናፑላ ተማሪዎቹን ይዞ ወደ ቦክስ ማሰልጠኛው ቦታ ይመጣል። ፍሪድሪክም ፕሮፌሽናል ከሆነ ቦክሰኛ ጋር እንዲፋለም ይደረጋል። በዛም ሰዓት ላይ ችሎታው እዚያ የነበሩትን ሰዎች በሙሉ አስደስቷቸው ነበር። ምንም እንኳን ተፋላሚው አቅም ቢያንሰውም ነገር ግን ራሱን እስኪ ድረስ መምታት ነበረበት። ቢሆንም ፍሪድሪክን ለተፋላሚው በሚያዝንበት ሰዓት ላይ እሱ ጭራሽ ይመታና ይወድቃል። ይህም ጨዋታውን እንዲሸነፍ ያደርገዋል። ምንም እንኳን ባያሸንፍም ነገር ግን የናዚዎችን አሰልጣኝ ትኩረት ሊስብ ችሎ ነበር። ያ ሰውም ጥሩ ችሎታና ሰውነት ስላለው ወደ ናዚዎች አካዳሚ እንዲመጣ ይጠይቀዋል። ፍሬድሪክም መጀመሪያ ላይ አባቱ የናዚዎች ተቃዋሚ ስለነበረ ይህን ለማድረግ ያመነታል። ቢሆንም ከናፖላ የሚመረቅ ከሆነ ግን ከፍ ባለበት ሰዓት ላይ ስለገንዘብ በጭራሽ ማሰብ የማያስፈልገው ጥሩ መኮንን መሆን ይችላል ማለት ነው ስለዚህም በቀጣዩ ቀን ጠዋት ላይ ወዲያውኑ ወደ አካዳሚው የምልመላ ስፍራ ያመራል። እዛም ቦታ ላይ ጤናቸውና የተለያዩ ነገሮች የሚመረመሩበት ስፍራ ነበረ። በሁሉም ነገርም ብቁ መሆኑን ካረጋገጡ በኋላ እነሱን መቀላቀል እንደሚችል ይፈቅዱለታል። ነገር ግን አሁን የመጨረሻ የቀረው ነገር ቢኖር የአባቱን ፈቃድ የሚያሳይ ፊርማ ነበረ። ይህን ካደረገ በኋላም በጀርመን ውስጥ ትልቅ የሚባለው አካዳሚው ውስጥ ገብቶ መማር ይችላል ማለት ነው። ፍሪድሪክም በዛን ቀን ላይ አምሽቶ ነበር ወደ ቤት የመጣው። ከዚያም ለአባቱም ያንን ወረቀት ይሰጠዋል። አባቱም ገና ወረቀቱን እንደተመለከተው ነበረ የተናደደው። እናም እንደዚህ አይነት የእብድ ሀሳብ ላይ እንደማይፈርምም ይነግረዋል። ፍሪድሪክ በሌላ በኩል የሚወደው ታናሽ ወንድም ደግሞ ነበረው። ልጁንም ገላውን እንዲታጠብ እያገዘውም በዛን ቀን የተፈጠረውን ነገር በሙሉ ይነግረዋል። ከዚያም አባታቸውም ልጁ ታጥቦበት በነበረው ውሃ ውስጥ በድጋሚ ሱም ይታጠባል። ይህንንም ያደረገው ውሃውን ለመቆጠብ ነበረ። ፍሪድሪክን በቀጣይ ወር ትምህርቱን እንዲቀጥል እንደሚላክ ነበር የተናገረው። ቢሆንም አባቱ ግን ፍሪድሪክ በችኮላ ሌላ ነገር ውስጥ እንዳይገባ ፈርቷል። ስለዚህም ከናዚዎች ለማራቅ በቻለው አቅም እየሞከረ ይገኛል። ማታ ላይም ፍሬድሪክ የአባቱን ፊርማ አስመስሎ ከመፈረሙ በፊት ወንድሙን ይሰናበተዋል። ጠዋት ላይም ቤተሰቡ ተነስተው በተመለከቱ ሰዓት ላይ ጽፎላቸው የነበረውን ደብዳቤ ይመለከታሉ። በዛም ላይ ወደ ናፖላ እንደሚሄድ ነበር የተናገረው። አባቱም በጣም ተናዶ ስለነበረም ፍሬድሪክ ይነዳ የነበረውን ብስክሌት ይሰባበረዋል። በቀጣይ ፍሬድሪክ ወደ አካዳሚው ሊደርስ ችሏል። ቦታውም ፊልም ላይ እንዳሉት ትላልቅ ቤተመንግስቶች ነበር ይመስለው ይህም ትልቅ አድንቆት ውስጥ ያስገባዋል። አሰልጣኙም ከተቀበለው በኋላ ክሪስቶፍ የተባለውን ሌላኛውን ሰልጣኝ አስተዋውቀዋል። ክሪስቶፍን በሚያድሩበት ክፍል ውስጥ እንዴት ልብሶቹን ማስቀመጥ እንዳለበት እናም ሌሎች ሌሎች ነገሮችን በሙሉም ያስረደዋል። ከ15 ደቂቃ በኋላም ወደ ትልቁ አዳራሽም እንዲመጣም ነበር የነገረው። ፍሬድሪክም ለመጀመሪያ ጊዜ ዩኒፎርማቸውን በሚለብስበት ጊዜ ላይ ውስጡ በደስታ ይሞላል። በአዳራሹ ውስጥም የአካዳሚው ዋና ዳይሬክተር አዲስ የመጡትን ሰልጣኞች በሙሉ የእንኳን ደህና መጣ መልክት መልእክት ያስተላልፈላቸዋል። የቀጣዩ ዘመን ትላልቅ መሪዎችም እነሱ እንደሚሆኑም ነበር የነገራቸው። በንግግሩ መሀል ላይም ፍሬድሪክ በደስታ ፈገግ እንዳለ እንመለከተዋለን። በሕይወቱም አሪፍ የሆነ ውሳኔን እንደወሰነ ነሚያምነው እናም የወደፊት ሕይወቱም በዚህ ምክንያት እንደሚሳካ ሙሉ ለሙሉ እርግጠኛ ነበረ። ንግግሩ ካበቃ በኋላ ክሪስቶፍ በክፍል ውስጥ አብረው የሚቆዩትን ሰዎች በሙሉ ለሱ ማስተዋወቅ ይጀምራል። እነዚህም ኢፋ፣ ጃደን እና ደሞ ሲጊም ይጠቀሳሉ። ሁሉም ጥሩ ጸባይ ያላቸውና እሱንም በጥሩ ሁኔታ የተቀበሉት ሰዎች ናቸው። በድንገትም ከነሱ መሃል ሲኒየር ተማሪ የነበረውና አሰልጣኞቹንም ያማክር የነበረው ያውሃር ወደዛ ክፍል ውስጥ ይገባል። ከዚያም ፍሬድሪክም በቁምሳጥኑ ውስጥ ያስቀመጣቸውን ልብሶች በትክክሉ ማስቀመጥ ባለመቻሉ ምክንያት መቶ ቡሻፕን እንዲሰራ ያዘዋል። ቢሆንም አሰልጣኙ ወደዛ ይመጣና የሁለቱን ክርክር ይሰማል። ስለዚህም ያስቆማቸዋል። ማታ ላይ ፍሬድሪክ እንቅልፍ ሊወስደው አልቻለም። ከጎኑ ይገኝ የነበረውም አልጋ ባዶ እንደሆነም ይመለከታል። ክሪስቶፍንም ስለዚህ ነገር ለመጠየቅ ነበር የወሰነው ቢሆንም ክሪስቶፍ ግን መብራት ከጠፋ በኋላ ማውራት እንደማይችሉ ይነግረዋል። ጠዋት ላይ ግን በክፍል ውስጥ የሚገኘውን ስድስተኛውን አጋራቸውን ይተዋወቁታል። ይህም አልብሬት ስታይን ነበረ። የከተማው ከንቲባ ልጅ ሲሆን ከብዙ ትላልቅ ደረጃ ካላቸውም ኦፊሰሮች ጋር ጥሩ የሚባል ግንኙነት ነበረው። እዛ ከነበሩትም አልብሬት ወታደር መሆን የማይፈልገው ሰው ነበረ። ፍላጎቱም ግ ምና የተለያዩ ስነ ጽሁፎችን መጻፍ ነበረ። ፍሪድሪክም እንዴት አልጋውን ማንጠፍ እንዳለበት ካሳየው በኋላ በዚህ ተዋውቀው ጓደኝነታቸው ይጀመራል። ከዚያም ጨካኝ በነበረው አሰልጣኝ ካርል ስልጠናቸውን ይጀምራሉ። የአህረም ወደ ካርል በመምጣት የፍሪድሪክ ክፍል ውስጥ ይገኝ የነበረው ሲጊ አሁንም ለሁለተኛ ጊዜ ፍራሹን እንዳረጠበ ይነግረዋል። እንደ ቅጣትም ፍራሹን ይዞ እንዲመጣና እዚሁ ፊት ለፊታቸው ፍራሹ ላይ እንዲሸናም ያዙታል። ሊቆጣጠር ባልቻለውም ነገር ምክንያት ሁሉም ፊት በዚህ መልኩ ሊዋረድና ሊቀጣ ችሏል። ያሃ በሌላ በኩል ሲጊለ ችግር በመፍጠሩ የተደሰተ ነው የሚመስለው። በክላስ ውስጥም ተማሪዎቹ ስለ ሂትለር ንግግሮች ትምህርት እንዲወስዱ ይደረጋሉ። ስለ ንግግሮቹ በደንብ እንዲያጠኑና ስለሱም እውቀት የተለያዩ ጽሑፎችን እንዲጽፉ ነበር የታዘዙት። የዳርዊን ቲዮሪ የነበረው ሰርቫይቫል ኦፍ ዘ ፊተስ ናዚዎች ትክክለኛ የተፈጥሮ ሕግ እንደሆነ አድርገው ነበር የሚወስዱት። ይህ ቲዮሪ ከዛ በተጨማሪም የሚፈልጉትን ሰው ለማሰርና አይሁዶችንም ለመግደል ጥሩ ምክንያት የሚሰጣቸው ቲዎሪ ነበር። ከዛ በተጨማሪም ተማሪዎቹ እንዴት መተኮስ እንደሚችሉ እና ከተለያዩ መሳሪያ ሰዎች ጋርም ያላቸውን ግንኙነት እንዲማሩ ይደረጋሉ። ፍሪድሪክም በአካዳሚው ውስጥ ይገኝ የነበረውን የቦክስ ማሰልጠኛን ደግሞ ለመቀላቀል ይወስናል። ቢሆንም የቦክስ ክለብ ውስጥ ግን ለመቀላቀል የመጣው ብቸኛው እሱ ነበረ። አሰልጣኙም ችሎታውን ከተመለከተ በኋላም በእሱ ተስፋ ማድረግ ይጀምራል። ከዚህ በፊትም ናፖላ የቦክሲንግ ሻምፒዮን ነበረ። ነገር ግን ላለፉት አመታት ሻምፒዮን የሚያደርገውን ተማሪ በማጣቱ ምክንያት እየተሸነፈ ይገኛል። አሰልጣኙም ፍሬድሪክ በዚህ አመት ለአካዳሚው የሚያስፈልገውን ሜዳሊያ ይዞ እንደሚመጣ ተስፋ አድርጓል። ከወር በኋላ ተማሪዎቹ ከቤተሰቦቻቸው መልእክት ይደርሳቸዋል። ፍሪድሪክም የተላከለት ከእናቱ ሲሆን ስለ ጤንነቱም ነበር የጠየቀችው። አልበርት በሌላ በኩል የስነ ጽሁፍ ችሎታውን በመጠቀም ለቤተሰቡ የተለያዩ ጽሁፎችን እየጻፈ ይልክላቸው ነበረ። ቢሆንም አንብበነዋል ብለው በሚመልሱበት ሰዓት ላይ ግን እንዳላነበቡት ይገነዘባል። ምክንያቱም አጣምሮ ልኩላቸው የነበረው ገጽ ሳይገለጥ እንደተጣመረ ነበር የተመለሰለት። ፍሬድሪክም ለእሱ አዝኖለት ስለነበረም እሱን ለማበረታታት ሲል የጻፈውን ነገር ሊያነብለት ይወስደዋል። ይህም የሁለቱን ጓደኛሞች ግንኙነት የበለጠ እየጠነከረ እንዲሄድ ነበር ያደረገው። ማታ ላይም ሊደርስባቸው የሚችለውን ችግር ችላ በማለት ወደ ሰራተኞቹ ክፍል ያመራሉ። እዚያም ልብሷን እየቀየረች የነበረችን አንዲት ሴትን ይመለከታሉ። እንደ ድል ሆኖም እሷም አላየቻቸውም ነበር። እነዚህ የሚያሳልፏቸው ነገሮች በሙሉም ጓደኛሞቹ ቅርብ እንዲሆኑ ያደርጋቸዋል። በቀጣዮቹ ወራትም ስልጠናቸው ይቀጥላል። ፍሪድሪክም በጊዜ ሂደት ራሱን እያሻሻለ ሊመጣም ችሏል። በመጨረሻም የማጣሪያ ውድድር ጊዜ ይደርሳል። ፍሪድሪክን በጥሩ ሁኔታ ተፋልሞ ተፋላሚውን በገመዱ ብቻ ተደግፎ እንዲቀር ያደርገዋል። ቢሆንም ጨዋታውን ለማሸነፍ ግን ምንም እንኳን ተፋላሚው እጁን እንኳን ቢሰጥ ራሱን እስኪስ ድረስ ሊመታው ይገባል። ፍሪድሪክም በመጀመሪያ ለልጁ አዝኖለት የነበረ ቢሆንም በመጨረሻ ግን ውድድሩን ለማሸነፍ ይወስናል። እዚያ የነበሩት በሙሉ ለእሱ በድጋፍ ያጭበጭባሉ። ቢሆንም ይሄ ግን አልበርትን አይጨምርም ነበረ። እጁን የሰጠ ሰውንም መደብደብ ልክ አይደለም ብሎ ነበር የሚያስበው። ከዚያም ፍሪድሪክ በትላልቆቹ መኮንኖች ምስጋና ይቀርብለታል። ቢሆንም አልበርት ጋር በተገናኙ ሰዓት ላይ ግን አልበርት ልክ እንደ ሌሎቹ እሱንም ጨካኝ እንዳደረጉት ይነግረዋል። በገጠው ቀን ጠዋት ላይ ሲጊ ከእንቅልፉ ሲነቃ እንደተለመደው አልጋውን እንዳረጠበው ይገነዘባል። ያም ይህንን ነገር ለአሰልጣኙ እንደሚናገርበት ይነግረዋል። ነገር ግን ይሄ እንዳይሆን የሚፈልግ ከሆነ ብዙ ገንዘብ እንዲያመጣና ለዛም ደግሞ እስከ ምሳ ሰዓት ድረስ ጊዜ እንደሚሰጡ ይነግረዋል። አለበለዚያ ግን ለአሰልጣኙ እንደሚናገርበት ነበር የነገረው። በዛን ቀን እጩ መኮንኖቹ ከእንጨት ጋር የሚሰራውን ቦምብ እንዴት መጠቀም እንደሚችሉ ለመለማመድ ሲሉ ወደ አንድ ቦታ ይወሰዳሉ። ሲለማመዱም አንዱ ልጅ ድንገት ይስተና የተፈታውን ቦምብ እነሱ አካባቢ ይጥለዋል። ስለ ጀግንነት ሲያስተምራቸው የነበረውን ማሰልጣኝ ወዲያውኑ እንደተመለከተ ከዛ ሮጥ ይወጣል። ይህም እዛ የቀሩትን በሙሉ እንዲሞቱም ያደርጋቸው ነበረ። ቢሆንም ከዛ በፊት ግን ሲጊ ፈንጂውን በሰውነቱ በመሸፈን ጀግንነቱን ያሳያል። በፍንዳታው ምክንያት እሱ ቢሞትም ነገር ግን ሊሰለጥኑ የመጡትን ሀያ ወታደሮችን ሊያድናቸው ችሏል። በቅጣዩ ቀንም ለጀግንነቱ አመስግነው የክብር ሜዳሊያም ይቀመጥለታል። ፍሪድሪክም የሞተውን ሲጌን በተራ ነገር ሲቀጣው የነበረው አሰልጣኝ ይህን ሁላ ጊዜ ፈሪ እሱ እንደነበረ ሲገነዘብ ይናደድበታል። እዛ የነበሩት ሰልጣኝ ወታደሮች በሙሉ አሰልጣኙ ባሳየው መጥፎ ተግባር ተናደውበት ነበር። በቀጣዩ ቀንም እንዴት ጠንካራ የሆድ ጡንቻን መገንባት እንደሚችሉ በፑሻፕ እነሱን ማስተማር ይጀምራል። ከዚያም ከነሱ መካከል አንደኛው መጥቶ የእሱን ሆድ በቦክስ እንዲመታውና እንዲፈትሸው ይናገራል። በዚህም ሰዓት ላይ ፍሬድሪክ በፈቃደኝነት በመውጣት ለሲጊ ለመበቀል በሚል በኃይለኛው አሰልጣኙን ሆዱን ይመተዋል። በቀጣይ አልበርት ፍሬድሪክን የአባቱን ልደት ምክንያት በማድረግ ወደ ቤታቸው እንዲመጣ ይጋብዘዋል። ወደዛ ቤትም በደረሰበት ሰዓት ላይ ፍሬድሪክ ቤቱን ሲመለከተው በጣም ይደሰታል። ቢሆንም ግን የበለጠ ትኩረቱን ይስቦ የነበረው የአልበርት ቤተሰቦች ሰዎች ምን ያክል ለሱ ግዴለሽ እንደሆኑ ሲመለከት ነበረ። የከተማው ከንቲባ የነበረው የአልበርት አባትም አልበርት ለሰዎቹ በሙሉ ተነስቶ ግጥሙን በሚያሰማበት ሰዓት ላይ እሱን ለማዳመጥ እንኳን ፈቃደኛ አልነበረም። አስተሳሰቡም ግጥምና ስነ ጽሑፎች ለወንዶች የተገቡ አይደሉም የሚል ነበረ። ልጁም እንዲሆንለት ይፈልግ የነበረው ልክ እንደ ፍሬድሪክ ነበረ። መኮንኖቹን በደንብ በጠጡበት ሰዓት ላይ ፍሪድሪክ እና አልበርት እንዲፋለሙ መጠየቅ ይጀምራሉ። መጀመሪያ ላይ ልጆቹ ይህንን ለማድረግ ባይስማሙ ነገር ግን በግድ እንዲያደርጉ ይገደዳሉ። ፍሬድሪክም አልበርትን ለማሸነፍ ይቀለው ነበር። ቢሆንም ግን ላለመሰንዘረና እና የአልበርትን ምቶች በሙሉ ሽል ለማለት ነበር የወሰነው። ቢሆንም አልበርት ግን ይሄ ነገሩ ስላልተመቸው በስትክሉ እንዲፋለም ይጠይቀዋል። ይህም በሰነዘረበት የመጀመሪያው ምት ብቻ ራሱን ስልቶ እንዲወድቅ ያደርገዋል። አባቱና ጓደኞቹ ሁሉም ለፍሬድሪክ ያጨበጭቡለታል። አልበርት በሌላ በኩል ወደ ክፍሉ ይገባል። በቀጣይ ሁለቱ ጓደኛሞች በክረምቱ መጀመሪያ ላይ ወደ ክላሳቸው ይመለሳሉ። ማታ ላይ ለእጩ መኮንኖቹ አንድ መልእክት ይደርሳቸዋል። ይህም የሶቪየት አሳሪዎች ከእስር ቤት በማምለጣቸውና ከዛም በወሰዱት መሳሪያ ሰዎችን እየገደሉ መሆናቸውን የሚናገር ነበረ። እጩ መኮንኖቹም በሁለት ክፍል እንዲከፈሉና ኃይላቸውን ተጠቅመውም የሶቪየት አሳሪዎችን እንዲይዙ ነበር የተነገራቸው። ለዛም እንዲረዳቸው መሳሪያ ተሰጥቷቸውም ወደ ቦታ ይወሰዳሉ። አልበርትና ፍሬድሪክም በዚህ ቡድን ውስጥ አንድ ላይ ነበር የነበሩት። ልክ በዛን ሰዓት ላይ የሆኑ ሰዎች ከተደበቁበት ወጥተው ለማምለጥ ሲሞክሩ ይመለከቱና እነሱ ላይ ተኩሶባቸዋል። ይህም ሁሉንም የሚገል ነበር። ቢሆንም ቀረብ ብለው በተመለከቱበት ሰዓት ላይ ግን በሚያስደነግጣቸው መልኩ ታሳሪዎቹ ትናንሽ ልጆች መሆናቸውን ይገነዘባሉ። አልበርትም በህይወት የነበረውን አንዱ ልጅ ለማትረፍ መሞከር ይጀምራል። ልክ በዛን ሰዓት ላይ ግን አባቱ ወደ ቦታ ይደርስና ልጁ ላይ ተኩሶበት እስከ መጨረሻ ይገለዋል። ከዛ ተጨማሪም አልበርትንም ወንድ እንዲሆን ከነገረው በኋላ ከዛ ተነስቶ ይሄዳል። አልበርትም በዚህ ሰዓት ላይ መጥፎ ስሜት ይሰማው ይጀምራል። አባቱም በዚህ ብቻ ሳይሆን ያበቃው በህይወት ተርፍ የነበሩ ተንታሳዮች በሙሉ እየተኮሰ ይገላቸዋል። ፍሪድሪክም በዚህ መሀል ላይ ከሌላኛው ወታደር ጋር መጣላት ይጀምርና በመጨረሻም ለ24 ሰዓት ያክል በአንድ ክፍል ውስጥ እንዲቆዩ ይደረጋሉ። በቀጣዩ ቀን በትምህርት ክፍለ ጊዜያቸው ላይ ተማሪዎቹ ስለ ክረምት አንድ ግጥምን እንዲጽፉ ይነገራቸዋል። በጨረሱ ሰዓት ላይ አልበርት ለክፍሉ ተማሪዎች የጻፈውን ግጥም ለተማሪዎች ያቀርባል። በመጀመሪያም ግጥሙ ላይ ይጠቅስ የነበረው ክረምት በመጣበት ጊዜ ላይ ምን አይነት ስሜቶች ይሰሙት እንደነበረ ነበረ። ነገር ግን አሁን ከድሮ እንደተለየ በመናገር ከአባቱ አስተሳሰብን በመውጣት ራሳቸውን መከላከል የማይችሉ ህጻናትን በትናንትና ሁለት ማታ ላይ ሲገሉ እንዳደሩም በግጥሙ ላይ አቅርቦ ይጨርሳል። መምህሩም ይህን ከሰማ በኋላ ወደ ዳይሬክተሩ ቢሮ በመውሰድ አባቱንም ያስጠሩታል። አባቱም ከመጣ በኋላ አልበርት ከዚህ የተሻለ ጥሩ ግጥምን በቀጣዩ ቀን ጽፎ እንዲመጣ ይነግሯል። ቢሆንም አልበርት ግን አሁንም ቢሆን በተናገረው ነገር ላይ እንደሚፀና ይናገራል። በዚህም ምክንያት አልበርትን በምስራቅ ይደረግ ወደ ነበረው ጦርነት እንዲፋለም ለመላክ ይወስናሉ። ፍሪድሪክም ከታሰረበት ከ24 ሰዓት እስር ቤት ከወጣ በኋላ ነበረ የተፈጠረውን ነገር በሙሉ የሰማው። አልበርትም ያንን ግጥም ለምን እንደጻፈና ለምንስ ተማሪዎቹ ፊት ለፊት ሊያቀርብ እንደቻለም ሊገባው አልቻለም ነበረ ወደ አልበርት ጋርም ሄዶ በጠየቀው ሰዓት ላይ አልበርት ያንን በማድረጉ እንደማይሰሰትና ሰላምን እንዳመጣለት ይነግረዋል። ከዚያም ሁለቱ ለሆነ ጊዜ ያክል በዛ ምክንያት ቢከራከሩም በመጨረሻ ግን ተቃቅፎ ማልቀስ ይጀምራሉ። ቀጣዩ ስልጠናቸው እጩ መኮንኖቹ በበረዶ በተሸፈነ ውሃ ውስጥ በአንደኛው ቀዳዳ ገብተው በሌላኛው ቀዳዳ ውስጥ መውጣት ይኖርባቸዋል። በመጀመሪያ የሚገባው ክሪስቶፍ ሲሆን ገመዱን ወስዶ ሁለቱን ቀዳዳዎች ያገናኛቸዋል። ይህንም በማድረግም ገመዱን በመጠቀም ሌሎቹም ሰልጣኞች በቀላሉ ከዛ ውስጥ እንዲወጡ ነበር አሳቡ። የአልበርት ጊዜ በደረሰ ሰዓት ላይ ወደ ውስጥ ዘሎ ይገባል። ቢሆንም በጉዞ መሃል ላይ ገን ይቆማል። ፍሪድሪክም ምን እያደረገ እንደሆነ ስለገባው በበረዶ ላይ እሱን መፈለግ ይጀምራል። በመጨረሻም ከስር ሆኖ የበረዶን ቅርፊት በእጁ የነካውን አልበርትን ይመለከተዋል። ይህም ለሱ ልክ እንደ መጨረሻ ስንብት ነበረ። ከዚያም ገመዱን ለቆ ወደታች በመውረድም እዛ ውስጥ ራሱን ያጠፋል። ፍሪድሪክም ምንም ማድረግ ሳይችል ቀርጦ ማልቀሱን ይቀጥላል። ከዚያም በጓደኞቹ አማካኝነትም ወደ ክፍሉ ያመጡታል። በዛን ቀን ማታም ስለ ሞቱ የሚገልጽ ጽሑፍን ስለ አልበርት ይጽፋል። ከዚያም በመጽሔቱ የእረፍት ዜና ላይ ይህን ጽሑፍ እንዲያስገባው በሚል ለዳይሬክተሩ ይሰጠዋል። ቢሆንም ሰውየው ግን ይህንም ማድረግ እንደማይችል ይነግረዋል። እንደሱ ሀሳብ ከሆነም የወታደሮች የዜና እረፍት ጽሑፍ በጋዜጣው ላይ እንዲሰፍር የሚደረገው ወታደሮቹ ላለቃቸው ወይም ደግሞ ለወታደሮቹ እንዲሁም ለሕዝቡ ሲሉ ከሞቱ ብቻ እንደሆነ ይናገራል። የአልበርት አባትም ልክ እንደዛው የአልበርት የሞቱ ዜና ይደርሰዋል። እናቱ በዛ በምታለቅስበት ሰዓት ላይም አልበርት ከዚህ በፊትም ደካማ እንደሆነ በመናገር ምንም አይነት ስሜትን ሊያሳይ አልቻለም። ፍሪድሪክ አሁንም በጓደኛው ሞት ማዘኑን በቀጠለበት ሰዓት ላይ የቦክስ አሰልጣኙ ወደ እሱ ጋር በመምጣት ሀዘኑን እንዲተውና ስለ ወደፊት ህይወቱ ማሰብ እንዲጀምር ይነግረዋል። ምክንያቱም የቦክስ ውድድሩ የፍጻሜ ቀን በነገው ዕለት ነበረ። እሱም ለውድድሩ ዝግጁ እንዲሆንም ነበር የሚፈልገው። በቀጣዩ ቀንም የከተማው መሪ እንኳን ሳይቀር ውድድሩን ለመታደም መቶ ነበረ። ሲስቅና ሲደሰት ለሚመለከቱትም ልጁ የሞተበት አይመስልም ነበረ። ፍሪድሪክም ያለውን አቅም በሙሉ በመጠቀም በመጀመሪያው ዙር መፋለሙን ይቀጥላል ቢሆንም ከተማው መሪ ገን ፈገግ ብሎ እየተመለከተው መሆኑን ሲመለከት ራሱን መከላከል ያቆማል። በዚህም ምክንያት በመጨረሻ ተፋላሚው ያሸንፈዋል። ናፑላን በዚህ ጊዜ ላይ ሻምፒዮን ሳይሆን ይቀራል። በዚህ ምክንያት በቀጣዩ ቀን ፍሪድሪክ ዩኒፎርሙን እንዲያወልቅና ራቁቱን ሆኖ ወደ ክፍሉ እንዲሄድ ይነገረዋል። ከዚያም በመጨረሻም ቦርሳውን ከያዘ በኋላ ከአካዳሚው እንዲወጣም ያባርሩታል። በመጨረሻው ትዕይንት ላይም ከተማዋን ለቁ ሲወጣ እንመለከተዋለን። ትረካው ሲቀጥልም እስከ 1945 ዓ.ም ድረስ በጀርመ ዘመን ውስጥ አርባ የሚሆኑ ናፑላዎች ነበሩ። በውስጣቸው ደግሞ ከ15 ሺህ በላይ የነበሩ ተማሪዎችን ይዘው ነበረ። ጦርነቱን ባበቃበት ሰዓት ላይ እነዚህ ተማሪዎች በሙሉ ወደ ድህነትና ወደ ቀድሞ ስራቸው እንዲመለሱ ተደርገዋል። ይከተሉት የነበረው መጥፎ መርህ በመጨረሻም ከግማሽ በላዮቹ በዛው መርህ ምክንያት እንዲጠፉ አድርጓቸዋል። ፊልሙም ይህንን ይመስል ነበረ። ከተመቻቹ ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።